እኔ ስድስት ዓመት በጦርነት አገልግያቸዋለሁ። በስድድብ ሌላው ፋጅ። ሌላ ማን አለ? ሌላ ምን አዲስ ነገር አለ? ኧረ ቆይ ቆይ ቆይ እረስቸው ብዙዎቻቸው። አሁን በጣም ያሳቃችሁ ማለት ነው። ማን ነው? የሆነ ልጅ ጌም አብሮ የሚጫወትልሽ ቤታን ቆንጆ አይደለሽም ብላ ተናደደሽ አለቀሰ? ነ እሱ ስላለኝ ስላላለኝ አይደለም። በነገራችን ላይ ራሴን አውቀዋለሁ መናደድ ቢገባ ይኖሩ እዚህ ቲክቶክ ላይ ማለት ነው ያለ ፊልተር ያለምን እያላችሁ ሰማንያ ጊዜ ስፖስቱኝ በህይወት ቆም የሚሄድ ሴት ሰውዬ አንድ ጢንዚዛ መቶ እኔም ቢናገረኝ ምንም አይመስለኝም። በነገራችን ላይ እኔ ሪስፔክት ከመደራረጋችን አንጻር ይህ የገለጸበት መንገድ የሄደበት ነገር ነው ያስጠላኝ፣ እንጂ እኔ የፈለገ ለምን ቤት ታለኒ ቆንጆ አይደለችም ቢል ምን አገባኝ እኔ ምን አገባኝ። ግን አሁን ለምሳሌ ፍራይዴዎች አስተያየት ለሰው ሲሰጡ ከአብረው ከሚጫወቱት ጋር ምናምን ኢቭን የማይጫወቱ ሰው እንኳን ቢሆን ሪስፔክት አላቸው፣ በክብር ነው የሚሄዱት። እኔ ደግሞ ጌም የምጫወታቸው ተከባብራችሁ አብራችሁ ትጫወታላችሁ ይሆን እንዴት ነው? ለእይታ ብሎ ምናምን ከኔጋ ምናምንትን ብሎ እኔ እይታ ስላለኝ ቪው ስላለኝ ይሆናለ ተነካክቶ ምናምን ቪው ለማግኘት ብሎ ከዛ ከኔጋ መጥቶ አይጫወትም። ሆነ ዲስሪስፔክት ያረገበት መንገድ እንጂ እኔ ቆንጆ አይደለም አላለኝ። አይ ዶንት ኬር ስቲል ከሱ በላይ ከእናንተ በላይ ፎሎ አለኝ፣ ከምትሳደቡ በላይ ስቲል እዚህ ቲክቶክ ላይ አለው። ስቲል ተመልካች አለኝ። ስቲል ሰፖርት የሚያደርጉኝ ሰዎች አሉ። ራሴን አውቀዋለሁ። እና ላይክ በዛ አይደለም ቆንጆ አላለሽ እንዲ። አንቺ ስንት ሰው ይልሽ የለ እንዲ የውሀና ቦ አስቀያሚ ነሽ ትልሻለች። ሰው ተነስቶ ስላላችሁ ብቻ ኔ የሚሰማኝ ይመስላችኋል? ሌክሲዬ እንዴነሽ ማሬ? ትናንትና ጃኒ ስትጠይቅ ነበር ሌክሲ አለች እያለች ቆያ ዋለ ወደ ወሬ እመጣለሁ እና ቆንጆ አይደለሽም ስላላት እንዲ አንቺን ስንት ሰው ፊንገር ቆንጆ አይደለሽም የቀይ አምላክ ነው ይዞሽ እያሉ እኮ ስንቱ ሰድቦሻል። በነገራችን ላይ መልክ እንደተመልካች ነው። በመልኬ ባፍር እስከዛሬ ቲክቶክ ላይ አልወጣም ነበረ። ገባሽ? ከአንቺ በላይ ሶሻል ሚዲያ 14 ዓመት ተቀምጠሽ ከኋላሽ መጥቼ በፎሎ እንኳን ቢታይ እኔ ነው የሚበልጥሽ በሁሉም ነገር ዋናው በልጦ መገኘት ነው። አስቀያሚ ሞሽ፣ ቆንጆ ሞሽ ጉዳፋን መሰች። በልጦ መገኘት ነው። ጊዜው መበላለጥ ነው፣ የማሸነፍ ነው ጊዜው። አስረግጬ ብነግርሽ ሁላችንም ፊልተር እንጠቀማል። ሁላችንም ሜካፕ እና ወንዱ ሳይቀሩ ፊልተር ማድረግ ጀምሯል። አይኔ ብቻ ይበቃሻል ለአንቺ። አይ ወደ ውስጥ በጻን ልጅ ቶይ እንደዚህ ተወሩሮ ተፈንክቶ ወደ ውስጥ የገባ የሚመስል አይን ይዘሽ ከኔ ጋር እንዳታወሪ። የቀይ አምላክ ይዞሽ ነው። በነገራችን ላይ ቀይ፣ አንዳንድ ሰው ቀይ ሰው መልክ አይፈጅም ይባላል። የቀይ አምላክ ይዞሽ እንጂ ጥቁር ብትሆኝ መድኃኔዓለም ይወቅ። ኢትዮ ጀምሪ። አሁን ካወራው ቤታ፣ ታወር ያለሽ ምናምን ነው እንደምትሉኝ አሳያችኋለሁ በተግባር። እንዴ እኔ ያሳቆኝ ማለት ነው? እመቤቴን ያሳቆኝ። እኔ ልጁ የተናገረ አሁን እኮ እሱን እኮ እኔ እግዚአብሔርን አፌ ባለጌ እኮ ነው መናገር እችላለሁ። እንዴ ኢትዮጵያዊ ነው እንዲ አስተያየት የሰጠኝ? ናይጄሪያ መስሎኝ በጦርነት ማለት ተቀላቅሎ ወደ ኢትዮጵያ የገባ ማለት እችላለሁ። ገባችሁ? እኔም እኮ ምላሴ እኮ ባለጌ ነው። በዛ ሰዓት በሰዓቱ ማለት ነው። ኧረ ምናምቤ ኦ ሀበሻ ነው እንዴ? በረን ያላወቁም እኮ ተቀላቅሎ እኮ በጦርነት የገባ ናይጄሪያዊ መስሎ ነው እኮ። እንዲህ ጭመች ሴኛ ሴቶች እኮ አማረኛ ያስለምዳሉ። እነዚህ ባለጌዎች አማረኛ ያስለምደውት ነው በቃ አይደለ ምናምን ብዬ እኮ አሮንን ጠቅ ማድረግ አላቃተኝ። ግን እኔ ሪስፔክት የሄደበት ምናምን የሆነ ሰውን ሳያውቅ ከዛ ከኔ ጋር መጥቶ ደግሞ ጌም ቱፌስ ኔ አልወድም። በነገራችን ላይ አንድ ሰው ሙልጭ አርጎ ሰድቦይ እኔም ስመጣ የሚሰድበኝን ሰው ነው ወደው እንዲዛ ጋ እንትም ብሎ ለቪው ምናምን ብሎ ከዛ ደግሞ አንድ ሰው ኔ ጋር ደግሞ መጥቶ ደግሞ ሲያወራ አልወድም። አልሽኮ ማለት ያሁን ማላለሁ መናገር እችላለሁ። እንደ እኔ በጣም ክፍት አፍ ነኝ፣ ከፍተዋለሁ አፌ ግን አላርለ ላይ አላረ ብዙ ነገር ላለው ብዙ ነገር ከጥርስ መጀመር እችላለሁ፣ ምናምን ከጥርስ መጀመር እችላለሁ፣ ከሚቆላ አሻሮ መጀመር እችላለሁ፣ ከብዙ ነገር አፌ ክፍት ነው። እኔ ደግሞ ስናገር ምን አይነት ምን አይነት እንደምናገር አውቀዋለሁ። እንዴ ለሴት የምታለቅ ሰው እንዶ ይተው ምናምን ይሄው ብዙ ነገር አለ ግን አልፈልገውም። ያንን ትቻለሁ ነገር ትቼ እስኪ ጸባይኛ ነው ብዬ ነውና እኔን መቼ መቼ መጣል አይቻልም። ለምን ስድስት ዓመት ሙሉ ያልጣላችሁኝ? እኔ እኮ እግዚአብሔር አንዳንድ ቁጭ ብዬ ሳስበው መጺ አንዳንድ ጊዜ ቁጭ ብዬ ሳስበው የሰው ልጅ ስድስት እንዴት እንዴት አይማሩበትም ነው እኔ አሁን አንድ ሰው ሁሌ ስሰድበው ስሰድበው ደነስ ከሆነ ምንድነው የማደርገው? ትቼው ነው የሚሄደው ማርያምን ስድስት ዓመት ሙሉ አንድን ሰው ብሰድበው ብሰድበው ብሰድበው ብሰድበው ብሰድበው ያ ሰው እያማረበት ፎሎ እየጨመረ እይታው እየጨመረ ትጭትዋዋለሁ። ንቅ ይበቅ ምንም ይለወጥ ነገር የለም። ለምደ ማደክሞ ብዬ ራሴ ና ለምሮ ራሳችሁ የምታደክሙት የማይገባኝ ነገር በፊልተር ብትሉ በምን ምትሉ እስቲል ቤታ አለውኝ መለወጥ አትችሉም። እኔ ገና ሰው ባይኖረኝ ከግድግዳ ጋ አወራለሁ። እመቤቴ ሰው ባይኖር ከግድግዳ ጋር ውዴ ማሬ ጠፋሽ እያልኩ ግድግዳውን የቤት እቃ ዋውራለሁ። አትልፉ ምላችሁ፣ አራት ነጥብ። እንዲህ እናንተ ተስፍሽ ተስፍሽ አንድ መልዕክት ላድርስ። ለተስፍሽ ተስፍሽ ቲሸርቷን ሳትቀይር ቀይር እንደዛው እንደ ትናንትና ሆነ ግን ወይዱንቴ ወይዱንቴ ወይዱንቴ ወይ ቁማር ወይ ቁማር በሚለው ብትሰራልን ደስ ይለኛል። ለተስፍሽ አድርሱልኝ። ተስፍሽ ፕሊስ ወይ ጁንቴ ወይ ጁንቴ ወይ ቁማር ወይ ቁማር ወይ ቁማር የሚለውን ስራልኝ ካላስቸገርኩ። ቴንክ ዩ አየውኝ ፓርትሪ ስራልኝ ለማለት ያክል ነው። እኔ እንዲዘይ ነገር አላውቅም። ባለ ትዳር ነኝ። የደላሽ ያሉ እግዚአብሔር እንግዲህ ዝም ብዬ ሳይ በጣም አፈንታ ነገር ወይኔ ወይኔ ወይኔ ቲክቶክ እንደ እረስቼው። ይሄ መልእክት አዲስ ቲክቶከር ለሚመጡ ሰዎች ነው። አዲስ ቲክቶክ ለምትመጡ ሰዎች ወይም ደግሞ ነባርተኞች፣ በመጀመሪያ ደረጃ ቲክቶክን ስትቀላቀሉ ሁለት አይነት ሰው ያጋጥማቸዋል። አምናችሁ ግቡበት። ዛሬ ሰው ነገ አፈር ዛሬ ሰው ነገ አፈር። ዛሬ ሰው እና ነገ አፈር ማለት ዛሬ ቤታዬ ታየ የኔ ማር የኔ ቆንጆ ብሎ ነጋ ቤታዬ ታየ የኔ አር የኔ ቅዘን ሊልሽ ይችላል። የቲክቶክ አንደኛ፣ ይህንን አውቃችሁ ካልገባችሁ እራሳችሁን ታጠፋላችሁ። መጀመሪያ ደረጃ እንዴ፣ ትናንትና እኮ የኔ ቆንጆ ብላይ ነበረ ዛሬ አር አለችን ብትይ፣ እሱ ትናንትና ነበራ። ዛሬ ሌላ ቀን ነው። አድረን እኮ ነጋን። ይህንም ማሰብ አለባችሁ። ነገ ሲያደንቋችሁ የነበሩ ሲከላከሉላችሁ የነበሩ ተገልብጠው እናንተን ቂጣችሁን ሲወጉ ታገኛላችሁ። ይሄ ምንድን ነው? የቲክቶክ አንደኛው መስፈርት። ሁለተኛው ሶሪ፣ በደረጃ ነው የማስቀምጥላችሁ። ሁለተኛው መስፈርት ያ ቲክቶክ ላይ ቋሚ ወዳጅ የለም፣ የለም። ሶስተኛ፣ ቋሚ ወዳጅ የለም፣ ቋሚ ወዳጅ የለም። ዛሬ ወደዳችሁ፣ ነገር ግን ምጥ አድርጎ ድፍት ሊያደርጋችሁ ይችላል በአይኑ። ሶስተኛ አራተኛ፣ ጥቅመኛ ይበዛል። ጥቅመኛ ይበዛል ጥቅመኛ ይበዛል። ለራሳችሁ ካላሰባችሁ ሰው አያስብላችሁም። ቲክቶክ ላይ አዲስ የምትገቡ ሰዎች ናችሁ ቪዲዮ የምትጀምሩ ካላችሁ ይህንን ልንገራችሁ ብዬ ነው። ይህን ልንገራችሁ ብዬ ነው ውዶች። እሺ፣ እሺ። ዛሬ ተደረበላችሁ ሰው በንጋታው ይሰድባችኋል። ሲሰድባችሁ ጊፍት አትሰጡ። ሳይሰድባችሁ ጊፍት ትሰጡታላችሁ። ይሄ ቲክቶክ መስፈርት ነው። አዎ የቲክቶክ መስፈርት ነው ውዶች። ሙልጭ አርጎ ሲሰድባችሁ ባለመመለስ ወይም ደግሞ መለፋደድ ከፈለጋችሁ አብራችሁ ተሰዳደቡ። ካልፈለጋችሁ ደግሞ ከሌላ ሰው ለሌላ ሰው ሲሰደብላችሁ ጊፍት ስጡ። ይሄ ቲቶ ካንዱ መስፈርት ነው። አዎ ይሄ ጥቅመኛ እንድገሚ ብለዋል። የጥቅመኛ ጋይስ ሲኖራችሁ ሰው ይወዳችኋል። ሲያምርባችሁ ሰው ይወዳል። ከሌለ የለህም እያለ ካልሆነ የከሌ የለህም ብሏል። ዘፋኝ ካለቅ ሰው ይወድሃል። ካማረብ ሰው ይወዳል። ካማረብ ሰው ይጠጋል። ካሳየው ሰው ይወዳል። ከዛ በተካል የለህልህም ነው ውዴ። በርሽን ዘግተሽ ቂጥሽን ደፍነሽ ተኝ በርሽን ዘግተሽ ቂጥሽን ደፍነሽተኝ ውዴ ማንም አይፈልግሽም። ከማረብሽስ ቆንጆ ቆንጆ ልብስ ከለበሽ ሆይ ሆይ ከተባለልሽስ ሰው ይወድሻል ውዴ፣ ሰው ይወድሻል። የዛሬ ዓመት እኮ ማለት ነው። ምን ጉድናት መድኃኔዓለም! ያ ጥፋት ከቲክቶክ ያለሽ ዛሬ ማለት ነው። ድምቀት ይልሻል፣ ድምቀት እንዴት እንደደመቅሽ ባይታወቅም፣ ግን በአንድ ዓመት ባልሞላ ውስጥ ደምቀሻል ውዴ፣ ድምቀት ሆነሻል። ይሄ ነው የቲክቶክ መስፈርት። አደንግጡ አደንግጡ ውዶች፣ አዲስ ነገር ስታየው እንዲ ትበሉ። አደንግጡ ቲክቶክ ነው። እንደውም የፌስቡኮቹ ይሻላሉ፣ ድር የጥንቱ ስለሆኑ አርቀው ያስባሉ። እና ያለው ነገር ይሄ ነው። ቲክቶክ ላይ እኔ አሁን ምን አደርጋለሁ? ሰው ሲሰድበኝ መጠቼ ትንሽ የጠቃ አርጌ ጌም እንጫወታለሁ፣ ከእናንተ ጋር ፈታላለሁ። እነሱ ሲለፈልፉ ያውሉ። ልክ ደግሞ ለእኔ ሲደግፉልኝ ደግሞ ጊፍት ይሰጣቸዋለሁ። በቃ እሰት በቃ የታዘብኩት ነገር ይሄን ነው። እሺ ጌም ማል እጫውቆ ሄክ ፍራግመንት ኩልጅ በባሳድግ ይሻል ድምፅ የተዘጋ ውዶች፣ ሀምሳ ፐርሰንት እግዚአብሔር ይመስገን። ይሄ ሁሉ ሺህ ኮይን በስምንት ሰዓት ውስጥ እኔ ቤታነኝ ወይስ ማንኝ? ሁላ ሺህ ኮይን። በነገራችን ላይ አቤልና ሌማታ ማታ ያደረግነው ጌም በጣም ነው ደስ የሚለው ማርያምን ያንን ጊዜ በጣም ናፍቂው ነበረ ራሴንኝ የመሸሽ ነገር እኔም ጋይስ ወረተኛ ነኝ በነገራችን ላይ አሁን ስለ ሰው አወራለሁ እኔም ወረተኛ ነኝ ጋይስ እኔም ወረተኛ ነኝ እኔም ወረተኛ ነኝ እኔም ወረተኛ ነኝ ጋይስ አዲስ ሰው ሳግኝ ቂጤን እያማታው ነው የሚሄደው አዲስ ሰው ላግኝ ቂጤን አማታለሁ ብዙ ጊዜ ቂጤን አማታለሁ እረሳለሁ። በፊት የነበሩትን እረሳለሁ እና እችም ባህሪ ማስተካከል አለብኝ። የሆነ ማለት አማታው አቤል ለቂጤን አማታው ማታ ግን ነው ያልኩኝ አቤል ለሱ ሰዓት ስር እየደከመኝም ቢሆን በእሱ ሰዓት እገባለሁ። ነገ ሰው ልጅ ነው ሊለወጥ ይችላል። አብረን መለወጥ ነዋ። ሌላ ምን አለን? የሰው ልጅ ነው። ነገ አቤል ብድግ ብሎ ባህሪውን ከለወጠ እንዴት ለወጠ? ለምን ለወጠ? በምን ምክንያት ወይ ሰው አይባልም። ኦኬ። ይመችህ። ልብ ውጥ። እናንተ፣ ይሄ ነው ቲክቶክ። እግዚአብሔር አም ዴኔ እኮ ተማርኩበት እኮ በስመ አም ወልደ መንፈስ ቅዱስ ሳልነረ ቅድስ። እንደ እኔ እኮ ኤክስፔክቴሽን ይገላችኋል። በጣም ኤክስፔክት አድርግ። ከሰው ጠብቃለሁ ጋይዝ። እኔ በወደድኩልክ ለምን አይወደኝም? እኔ በተንከባከብኩልክ ለምን አይንከባከበኝም? እኔ ስሜቱን ባከበርኩልክ ለምን የሰው ልጅ ስሜት እንደዛ ነው ማስበው ነው ወይ? የለም ከዚህ በኋላ ሽ ሞ ከራሱ ነው። ከሰው መጠበቅ እኔ ከሰው መጠበቅ ማርያምን አቁሚያለሁ። በ ይህ ሰው ልጅ ይመጣል ይሄዳል። የሚፈልጋችሁን ትፈልጋላችሁ፣ የሚወዳችሁን ትወዳላችሁ፣ የሚያከብራችሁን ታከብራላችሁ፣ የሚከተላችሁን አብራችሁ ትከተላለች። ሌላው ቀሪ ነው። ማርያምን ይህን የተማርኩትኝ በ ሌላው ቀሪ ነው። ሰው ሲመጣ ሰየው ብላችሁ ተቀብላችሁ አስመስላችሁ ትቀጥላላችሁ። ሰው ሲሄድ ደግሞ ደናደር ቻው በቃ፣ ሲሄዱ ቻው ደናደሩ። እንዴት እኔ እኔ እኮ ማለት ነው እግዚአብሔርን እንዴት በቃ የሰው ልጅ እንዴት ባህሪ ለዋወጣ እላለሁ እንዴት፣ አንዴ ሰው አንዴ አፈር ለግን እንዴት ብዬ ራሴ እንጠይቃለሁ። ግን የሰው ባህሪ ነው። እኔ ቲክቶክ ላይ ይሄንን ተረድቻለሁ በኢየሱስ ክርስቶስ

እንዴነት ነህ መኩዬ? እም መኩዬ ደህና ነህ? ፖስት ያደረኩትን ገብታችሁ ይኸውላት የማሄኒዚ ፎራ ሰው አለ። ማን አለ? እስኪ አጣርቼ ላስገባ። ማን አለ? የሆነ ሰው ደውልኝ ብሎኝ ነበር እ የሆነ ሰው አለ እ እ አይ እንትን ላይ ደርሻ። ዲቦራ አለች ውዶቼ የች ባለ ሀብቷ ጓደኛ ያለች የች ባለ ሀብቷ ባለ ሀብቷ ጓደኛ ያለች። ደግሞ እኔ ኮ የሚገርመኝ ጓደኝነት በጥቅም ላይ የተመሰረተ አይሁን። እንለይ እንጂ ወገን አለች። ኦኬ፣ ጥሯት፣ ቤት ታበላት። እንለይ እንጂ ወገን፣ ልደት፣ አዘቦት፣ ሀዘን፣ ደስታ እንደ ማህበረሰብ ሼር የምናደርጋቸው የምንካፈላቸው ነገሮች አሉ። ከዛ በተረፈ ግን የሰው ልጅ ጓደኛ ስትሆኑ፣ በነገራችን ላይ ማንም ሰው በጥቅም ከሆነ የጓደኝነት ይፈርሳል። ግን የሰው ልጅ ልደቱ ሆኖ አይ በጥቅም ላይ የተመሰረተ ጓደኝነት ይሆናል እና ጊፍት አልሰጥም አይባልም። ለምን ልደት ነው፣ ትሰጣላችሁ ጌም ጌም ስትጫወቱ ቲክቶክ ላይ ካላችሁ አንደኛው አንደኛውን ይሞላል፣ አንደኛ አንደኛውን ይሞላል ይተባበራል። አንድ በሉ። ሁለተኛ ነገር ሀዘን ሲኖርባችሁ አይዞች ብላችሁ የሀዘን እዝን ይዛችሁ ትሄዳላችሁ። ይሄ የማህበራዊ ኑሮ ነው። ሰዎች ግን እናንተ ለጓደኞቻችሁ ማረግ ስለማትችሉ አቅሙ፣ ሆዳም ገብጋባ መኩ እንዴ ገብጋባ ስለሆናችሁ መገባገባችሁን ችጋራምነታችሁን ጓደኝነት ላይ በጥቅም የተመሰረተ አይሆንም ትላላችሁ። ችጋራም ናችሁ። ከሆዳችሁ እንዴት ተርፎ ለሰው ትሰጣላችሁ? ከሆዳችሁ ተርፎ ውዶቼ እንዴት ለሰው ትሰጣላችሁ? ችጋራም ናችሁ። ይሄን ስል አቤት ብሎ የመጣ ካለ ተቀበል፣ ለምልክ ምልጭ ጫማው ከበቃቅ አጥልቀው። ችጋራም ናችሁ። ልክ አለው ማሽቃበጥ። እኔ ወይ አልልም፣ በልኩ ነው እዋደዳለሁ ሲነኩ በመቆም ባለብኝ ሰዓት እቆማለሁ። ጌም ካላቸው የሚጫወቱ ሰዓት ያለኝን ሼር አደርጋለሁ። ልደት፣ አዘቦት፣ ድግስ ካለ የምችለውን አረጋለሁ። በሳምንት ሁለቴ ሶስቴ እደዋወላለሁ። አለቀ ነው ጓደኝነት። ከዛ በተረፈ ግን አይ ከሆዳችሁ ስለማይተርፍ ብቻ ጥቅማችን እንትን አንልም። ጨፍሪ ውዴ። ስታይኝ ኪነ ጥበብ ውስጥ የምሰራ መስልሻለሁ። ዳንኪራ ጨፋሪ መስልሻለሁ። ውዴ ብድግ ብለሽ ትመጪና ጨፍሪ ከፍለሽኛል ልክ እኮ እዚህ ጋር እኮ የሚፈስ ዶላር ያለን የሚመስለው ጨፍር። ተነስተሽ ምን የሰጠሽ ነገር አለ ስጨፍር፣ ሸርሙጣ ቂጧን እንዳወዛወዘ ትላላችሁ። ስን አያችሁ አይደለም አሁን ሳፍ አላችሁ። የድሮ የድሮ ቀስ በቀስ ነው የሚወጣው፣ ጋይስ አንዴም አላወጣው አያችሁ አይደለ? የሁለት የስንት ዓመተ ምህረት ቪዲዮ ሳወጣላችሁ ቂጤ፣ ምን የመሰለ ቂጥ እንደነበረኝ አያችሁ አይደል? ለሀበሻ አሳዩት ስለበብ ማብራሪያ እየሰጠው ነው። ለሀበሻ አሳዩትኝ ውዶቼ፣ ትንሽ አውርቼ ሄዳለሁ። ለሀበሻ አሳዩትኝ፣ ያከብራቸዋል። ማርያምን፣ ጉራ ነው የሚመስላችሁ፣ ጎርሩበት ሀበሻ ላይ ያከብራቸዋል። ጉራ ጥሩ ነው። እኔ ድሮ፣ አሁን ሰዎች እንዴ በጣም ነው የሚጎርሩት። ክባዳቸው አሁን እኮ እርካሽ ነው። አሁን ነ ጎርሩ፣ አሳዩ ለሀበሻ ያኔ ትከበራላችሁ። እመቤቴ ነው የምላችሁ። ከዛ ውጭማ እናንተ እውነት እያላችሁ ማስረጃ እያላችሁ ጸጥ ብላችሁ ከተቀመጣችሁ ማንም አይሰማችሁም። እኔ ያ ነው እኔ ያ ነው እንትን ያለኝ አሁን አሁን ላይ ስቶሪ ላይ እያያችሁ ነው ምን የመሰለ ቂጤን እንዴት እንዴት እንዴት እንዴት እንደነበረ። አሁንም አልቋል ወገን አልቋል። ያኔ እንዴት እንዴት እንደማረጉ አይታችኋል። ጢባ ጢቤ ጢባ ጢቤ ጢባ ጢቤ ህፃናቶችን ተማሪ ያደርስ ነበር ትምህርት ቤት ያደርስ ነበር። ህፃናቶች ትምህርት ቤት ሲሄዱ በእኔ ቂጥ ላይ ቁጭ አድርጌ አሳፍሬ ሁሉ ትምህርት ቤት ወስዳቸው ነበር። የዛሬ ነው ያደርገውን። ለሀበሻ አሳዩት ያከብራችኋል። አፉን ትዘጉለት አላችሁ በተግባር ስታሳዩት አፉን ትዘጋላችሁ ከዛ ውጭ ግን ነበረ እኮ እያላችሁ ካወራችሁ ካላሳያችሁት ማንም ሰው አያምናችሁም ለዛ ነው ስቶሪ ላይ አሁን ማድረግ የጀመርኩትኝ ቆማ አታቅም ተነስታ አታቅም ለሚሉ እንኳን ቆመን አይደለም አምቦ ጫብጮ ነው ነበረ ለማለት ያክል ነው በስሱ በስሱ ስቶሪያችን ላይ ፖሰት ነው አይ ቤታ ይላል ማን ጨረሰው እንዴ እርም እኮ ረኔ አፍራ። እኔ እኮ መኩ ልጅ ነኝ። እንደዚህ ዓይነት ነገር አጠቀኝ። መኩ፣ አንተ እኮ ኧረ ኧረ መኩ ኧረ በክብሩ እኮ ነው ያንተን ማይክ ዚ ማንጨረሰው። እንደዚህማ መንገድ ከሰጠኝ በደንብ አወራለሁ። ኧረ መኩ ተው፣ ቴንኪ ቴንኪ። ደግሞ ምን አሉኝ? በፈጣሪ ስም እኔ ግን እግዚአብሔርን ሁሉን ነገር ሶሻል ሚዲያ ላይ የእውነት ነው። አሁን የሆነ ነገር ሰው ሲመጣ ስጫወት ዝሙት ነው የምትወደው ቤታ ይሉኛል እኔ ግን የሚወጣባችሁ የሌላ ሰው ነው። ዝሙት የምባለው እኔ ነኝ። እኔ እኮ ጌታ ሆይ ለእኔ እንዲደል ፈጣሪ አባቴ ሆይ ይሄ ማህበረሰብ ብዙ ስሞችን ይሰጠኛል። እኔ ግን አልገኝም እዛ ቦታ ላይ እንዴ፣ አሁን ቤታ ዝሙት ስትወድ፣ ቂጧን ስታወዛውዝ፣ ወሬዋ ሁሉ ስለ ሴክስ ይላል። ግን አንድ ቀን የምንም ነገር እንደው ኤርሚ እንዳውም ደስ ይበላችሁ ብሎ በኤአይ ሰርቶ ዳቦ ወይም ክፍት አርጌ በወርጭን ጥዬ ሰርቶ መጣ እንደው ሌላው ቢቀር ዳቦ የሚታየ ዳቦቹ የምትከፍቱትን ሌሎቹ ዝሙተኛ የምባለው እኔ ቤታ። እኔ እኮ ግራ ገባኝ እኮ ወርቅዬ፣ በዚህ ጨዋነትሽ ቀጥ በዚህ ጨዋነትሽ ውዴ በዚህ ጨዋነትሽ ቂጥ እንደሆነ በባህላችን አለ። ወላይትኛ በቂጥ ነው የሚጨፈረው። አፍሪካ መሆን እንደመሆን ይመጣል። ናይጄሪያ ምናምኖችም አፍሪካ ጭፈራ በቂጥ ነው የሚጨፍሩትኝ ባህላቸው። ይሄ እንደ እንደባህል ነው ወርቅዬ ግን በቁም ነገር ተሳስቼ ተሳስቼ ተሳስቼ ወይኔ ድንግልዬ